ሰላም፣ እንዴት ናችሁ? ልደት ነኝ ከሪያሊቲ ሪል ስቴት። እንግዲህ በባለፈው ፕሮግራሜ ላይ እዛው ሳይቱ ላይ ተገኝቼ አዲስ ስላወጣ ነው ሳይት መረጃ ነበር የነገርኳችሁ። እንደዚሁም ደግሞ ስለ ሪያሊቲ ሪል ስቴት ማን ነው የሚሉትን ነገሮች ነበረ ባለፈው ፕሮግራሜ ላይ በደንብ የሰራሁት የነበረው። በዛሬው ፕሮግራሜ ደግሞ ለእናንተ ልሰራ ከተዘጋጀሁበት ዋነኛው ነገር ለምን ሪያሊቲ ሪል ስቴትን ይመርጣሉ፣ እንደዚሁም ደግሞ ለምን ከሪያሊቲ ሪል ስቴት ቤት ይገዛሉ፣ ሪያሊቲ ሪል ስቴትስ ለእናንተ ለቤት ገ ደንበኞቻችን እንደዚሁም ወደፊት ቤተሰብ ለምትሆኑ ደንበኞቻችን ምን ምን ነገሮች ላይ ነው በዋናነት ትኩረት አድርጎ ቤት የሚገነባው የሚሰራው የሚለውን ለመነጋገር ይሆናል ማለት ነው። እንግዲህ ቀደም ብለን እንደተነጋገር ነው ሪያሊቲ ሪል እስቴት ትኩረት አድርጎ የሚሰራባቸውን ዋና ዋና መሰረታዊ ነገሮችን ነው አራት ነገሮችን ነው የምነግራችሁ በዛሬ ፕሮግራሜ። የመጀመሪያው ምንድን ነው ለቤተሰቦ ቅድሚያ መስጠት ይኖርቦታል፣ ቤት ስትገዙ ማለት ነው። ስለዚህ ሪያሊቲ ሪል ስቴትም ለቤተሰቡ ቅድሚያ በመስጠቶ አመቺ፣ ለምሳሌ ልጆችን ለማሳደግ ልጆችን ለማኖር አመቺ የሚሆኑ ቦታዎችን፣ ደስተኛ ሆነው የሚኖሩበትን አካባቢ እንደዚሁም ደግሞ ሰፊ ቤቶችን ነው የሚገነባው። ስለዚህ በዚህም ምንድን ነው ሪያሊቲ ሪል ስቴት መርጦ ለናንተ ለቤተሰቡ ቅድሚያ እንዲሰጡ በጣም ሰላማዊና ጸጥታ የሰፈነበት ቦታ አካባቢው ላይ የተለያዩ የመዝናኛ ስፍራዎች፣ የገበያ ማዕከሎች ትምህርት ቤቶች የጤና ተቋማት እንደዚሁም ደግሞ የእምነት ተቋማት በአካባቢው በአቅራቢያው ሊያገኙ የሚችሉበት ቦታዎች ላይ ነው በዋናነት የሚሰራው። ስለዚህ ሁላችሁም ቤት ገዢዎች ያው ለቤተሰቦቻችሁ ቅድሚያ ትሰጣላችሁ ብዬ አስባለሁ። ስለዚህ ይህንን ነገር ያማከለ ጥሩ የሚባል ሎኬሽን ላይ ነው የሚሰራው። ሁለተኛው ሀሳብ ደግሞ ምንድን ነው ሪያሊቲ ሪል እስቴት ለእናንተ ለቤት ገዢ ደንበኞቻችን ትኩረት አድርጎ ከሚሰራባቸው መሰረታዊ ነገሮች ውስጥ የግንባታ ጥራትና እምነትን መገንባት ነው። እንግዲህ ምንድን ነው ሁልጊዜ ያው አብዛኛዎቻችን መጀመሪያ የምንገዛው ነገር ለምሳሌ ማንኛውም ነገር ሊሆን ይችላል። መጀመሪያ የምንገዛው ነገር ጥሩ ነገር ከሆነ ከዛ በኋላ በዛ ከገዛንበት ቦታ ላይ ጥሩ እምነት ይኖረናል። ያ እምነት ደግሞ ለምሳሌ አሁን ወደ ቤት ስናመጣው አስረክባለሁ ባለው ጊዜ ማስረከብ፣ እንደገና ደግሞ ከተረከበን በኋላ በቤት ውስጥ ሲኖሩበት ጥሩ ቤት ከሆነ ለምሳሌ በኤሌክትሪክ ዝርጋታ ዝርጋታ ሊሆን ይችላል። በሳኒተሪ በፍሳሽ ዝርጋታ ሊሆን ይችላል። ቤቶቹ የተሰሩበት ፊኒሽንግ ማቴሪያል ሊሆን ይችላል። እነዚህ ነገሮች በሙሉ አይተን የኖርንበት ምቾት ከሰጠንና ጥሩ ዘመን ተሻጋሪ ቅርስ፣ ሀብት ለልጆቻችን የምናወርሰው ወደፊት በደንብ የምንጠቀምበት ጥሩ ቤት መገንባት ነው። ስለዚህ ሪያሊቲ ሪል ስቴት እንግዲህ መጀመሪያም የምትገዙ ሰዎች ልትኖሩ ትችላላችሁ፣ ሁለት ሶስተኛም የምትገዙ ልትኖሩ ትችላላችሁ እና በዋናነት ትኩረት አድርጎ የሚሰራው ባለው ጊዜ ዴሊቨሪ ታይም ባለው ጊዜ የሚያስረክብ ድርጅት ነው። እንዳውም አብዛኛው ሳይቶቻችን ካልነው ጊዜ ቀድሞ ቤቶች የተረከቡ ሳይቶች ነበሩ ከዚህ በፊት የሰራ ናቸው። ስለዚህ በዋናነት የግንባታ ጥራትን እና እምነትን እየገነባ ወደ ዘጠኝ ዓመት በሚሆን ጊዜ የሪል እስቴት የመስራት ልምድ ያለው ድርጅት በመሆኑ በትክክል ገንዘባችሁን አምናችሁ የምትሰጡበት ድርጅት እንደሆነ ነው የሚታየው። እዚህ ጋር ሌላውና ሶስተኛው ሀሳብ ደግሞ ምንድን ነው ለኪራይ። ለምሳሌ አሁን ቤት በምንገዛበት ጊዜ ከኪራይ አንጻር ሪያሊቲ ሪል እስቴት ጥሩ የሚባሉ ሎኬሽኖችን መርጦ በመስራት የሚታወቅ ድርጅት ነው። ለምሳሌ እንግዲህ እንደምታውቁት ያው ቤት የሚገዛው ብዙ ጥቅሞች አሉት። አንድም ለመኖር ነው፣ ሁለትም ደግሞ አከራይቶ ከዛ የሚገኘውን ጥቅም ለማግኘት ነው። ስለዚህ ምንድነው ሁል ጊዜ አሁን አብዛ የተለመደው ቤት ቤቱ ጥሩ ይሆንና አካባቢው ግን ጥሩ አይሆንም። ካለው ከአካባቢው ኳሊቲ አንጻር፣ ጸጥታና ሰላም አንጻር፣ ደህንነት አንጻር ቤቱ ብቻ ሊሆን ይችላል ጥሩ አካባቢው ግን ጥሩ ላይሆን ይችላል። ነገር ግን እንደ ሪያሊቲ አሰራር ሁል ጊዜም ቢሆን ቤቱን ብቻ ሳይሆን አካባቢውንም የምትገዙት ቦታ ነው የሚሆነው ማለት ነው። አካባቢው በጣም ጸጥታ የሰፈነበት ደህንነት ያለበት እንደዚሁም ደግሞ የሚሰራቸውም ስራዎች የጋራ መገልገያዎችንም ጨምሮ ለምሳሌ ከተለመዱት ውጭ ከተለመዱት ሲባል ለምሳሌ ጄኔሬተር፣ ሊፍት፣ ሌሎች ሌሎች ውጪ ዘመናዊ እንዲሆኑ የሚያደርጋቸውን ወይም ዘመናዊነትን የተላበሱ አፓርትመንቶች ነው የሚሰራው። ለዚህም ማሳያ እንግዲህ ያው ብዙ የሰራ ናቸው። ለምሳሌ እንደ ስቲም፣ ሳውና፣ ጂም አገልግሎትን በጣም በጥራት የተሰራባቸው አፓርትመንቶች አሉት። ሌሎቹ ግን እንደ ከርሰ ምድር ውሃ እንደ በቂ የመኪና ማቆሚያ፣ ለተለያዩ ዝግጅቶች የሚውሉ ሰገነት አዳራሽ፣ ሙሉ ተመችቷችሁ እንዲኖሩ የሚያስችሉ ዘመናዊ አፓርትመንቶችን ነው የሚሰራው። ስለዚህ እሱም ከኪራይም ለመኖርም የምትጠቀሙበት ቦታ ነው የሚሆነው ማለት ነው። ወደ አራተኛው ሀሳቤ ስመጣ ይሄ በጣም ወሳኝ ነው፣ ትኩረት የሚሰጥበት ነው። ምክንያቱም ቤት ሲገዛ ቀላል ብር አይደለም የሚከፈለው፣ ብዙ ገንዘብ ነው የሚ በት ስለዚህ ለዚህም ከታማኝ ድርጅት ገንዘቡን አምነው ሊሰጡ ከሚችሉበት ድርጅቶች መሆን አለበት ውሎትን ማሰር ያለቦት ወይም ኢንቨስትመንት ማድረግ ያለቦት ማለት ነው። ምክንያቱም አሁን በከተማችን አዲስ አበባ ውስጥ በጣም ብዙ ስካሞች ወይም ማጭበርበሮች በዝተዋል። በተለያየ መንገድ ማለት ነው። በጣም እውነት እስከሚመስሉ ድረስ በጣም ብዙ ማጭበርበሮች በዝተዋል። ከነዚህ ማጭበርበሮች ውስጥ ለምሳሌ በዋናነት ሶስት መንገዶች አሉ፣ እናንተ ልትጠነቀቁበት ገንዘባችሁን ከመበላት የምትድኑበት ማለት ነው የመጀመሪያው ምንድን ነው? እንግዲህ ከተማዋ ውስጥ በጣም ብዙ ውሸታም ብሮከሮች ወይም ማጭበርባሪዎች በስተዋል። ለምሳሌ የራሳቸው ያልሆኑ ንብረቶችን የሚያሳዩ በኋላ ላይ ደግሞ በውሸት ያሳዩችሁ ሌላ የሚሸጡላችሁ ሌላ የሆኑ ማለት ነው። ሁለተኛው ደግሞ ምንድን ነው? በትክክልም ካርታ የሌለው ቤት ነው የሚያሳዩችሁ፣ ወይም ደግሞ የርስት ማስረጃ የሌለው ማለት ነው። ያም የሚሆነው ለምንድን ነው? በመጀመሪያም በትክክል የተመዘገበ ቤት ስላልሆነ ሕጋዊ ማሟላት ያለባቸውን ዶክመንቶች አያሟሉም እና እንደውም ይህንን እንደማካካሻም የሚጠቀሙት ዋጋቸውን በማሳነስ ወይም ደግሞ ርካሽ ናቸው ብላችሁ እንድታስቡ ና እዚህ ማሟላት አለባቸው የሚባሉ ወረቀቶችን ትኩረት እንዳታደርጉ፣ በሌሎች በሌሎች ማማለያዎች ይሄኛውን ነገር እንድትረሱት ወይም እንድትዘነጉት የሚደረጉ አሰራሮችም አሉ። በሶስተኛነት ደግሞ አካባቢው ላይ ወደፊት ያድጋል በማለት ለምሳሌ ውሃ የለም መብራት የለም መንገድ የለም ብዙ ኢንፍራስትራክቸሮች እዛ አካባቢ ላይ የሉ፣ ግን ወደፊት ከአንድ አመት ከሁለት አመት በኋላ ይለወጣል በሚሉ ዋጋቸውም ኢቨን ያልቀነሱ የሚባሉ በውድ ዋጋ እንድትገዟቸው ያደርጋሉ። በኋላ ላይ ግን ጊዜው ደርሶ አካባቢውን ስታዩት ምንም አይነት በኢንፍራስትራክቸር የተሻለ ወይም የለማ ቦታ ባለመሆኑ ምክንያት ለከፍተኛ ኪሳራ ልትዳረጉ ትችላላችሁ ማለት ነው። ስለዚህ ምንድን ነው እንደነዚህ አይነት ማጭበርበሮች በጣም መጠንቀቅ አለባችሁ ቤቱን ቤታችሁን ስትገዙ ከታመነ ሪልስቴት ከሚታወቅ ሪልስቴት ብዙ ስራዎችን ከሰራ ስም ካለው ሪልስቴት መግዛት ላላስፈላጊ ወጪዎችም እንደዚሁም ደግሞ በጣም ጉዳት ከሚያደርሱ ማጭበርበሮች እንድትድኑ ያደርጋችኋል ማለት ነው እንግዲህ ማየት ያሉብንን ዋናና የምንላቸውን መሰረታዊ ነገሮች አይተን ተጠንቅቀን እንደነገርኳችሁ በታመኑ ሪል ስቴቶች ለመግዛት እና ለማየት ከወሰንን፣ አሁን ደግሞ ማሳያችሁ ሪያሊቲ ሪል እስቴት በአዲሱ ፕሮጀክታችን ማለትም ቦሌ ደንበል ከጋዜጎ አደባባይ ወረድ እንዳሉ የሚያገኙት ቦታ አለ እዛ ጋር ነው። ቁጥር አንድ ሳይት ጨርሰና ስክብር ወደ ቁጥር ሁለት ሳይታችን የመጣ ነው። ስለዚህ እንደነገርኳችሁ እንግዲህ ቅድም ስለ ሎኬሽን በደንብ አውርቻለሁ። ሎኬሽናችን ሳይቱ የሚገነባው ወይም አፓርትመንት ቤቱ የሚገነባበት ቦታ ከቦሌ ደንበር ወደ ጋዜቦ አደባባይ ሲሄዱ ወይም ከጋዝ አደባባይ ወረድ እንዳሉ የሚያገኙት ነው የሚሆነው። የሁለት አመት ይጠቅላለ የሁለት አመት ፕሮጀክት ነው የሚሆነው። በዚህ ፕሮጀክት ውስጥ እንግዲህ ሁሉም የጋራ መገልገያዎች፣ በቂ የመኪና ማቆሚያ ፓርኪንግ፣ ስለ ሁሉም ነገር ቅድማዎች ላችኋለሁ። እንግዲህ በዚህ ዘመናዊ አፓርትመንት ውስጥ ባለአንድ መኝታ ብለን ያካተትነው ቤት አይነት ይሄ ፕላኑ እንደምታዩት በጣም ዘመናዊ ነው። ካሬ ነው አጠቃላይ ከነ ሰርኩሌሽኑ ማለት ነው። ይሄ ባለአንድ መኝታ ቤት እንግዲህ በውስጡ በጣም ዘመናዊ የሆነ ክሎዝድ ኪችን ወይም ትራዲሽናል ኪችን አለው። ብዙ ጊዜ እንደውም በአንድ ባለአንድና ባለሁለት መኝታ ቤቶች ላይ ይሄ አሰራር አልተለመደም። እዚህ ላይ ግን በጣም ቆንጆ የሆነ ሁለት በረንዳ ያለው ለምሳሌ፣ በሊቪንግ ሩሙ በኩል በሳሎን ቤታችሁ በኩል እንደዚሁም በዋና መኝታ ክፍል ወይም በማስተር ቤድ ሩሙ በኩል ራሱን የቻለ በረንዳ አለው። በዚህ መካከል ደግሞ ክሎዝድ ትችላላችሁ ወይም ትራዲሽናል ትችላላችሁ እንደው ሲሆን ኮመን ባዝ አለው። እንደዚሁም ደግሞ ዝች ጋራ ኦፕሽን ማድረግ ብትችሉ በጣም ቆንጆ ሰፊ ባለ አንድ መኝታ ባለ ሁለትም ደግሞ ማድረግ እችላለሁ ብላችሁ ካላችሁ በጣም ቆንጆ ባለ ሁለት መኝታ መሆን የምትችል ዘመናዊ ቤት ነች ማለት ነው። ተጥሎ ማሳያችሁ ቤት ባለ ሁለት መኝታ አፓርትመንቶቻችን ይሆናል። ባለ ሁለት መኝታ እዚህኛው ሰልፋችን ላይ በጣም በተለያየ አይነት ነው አካተን የተገኘ ነው። ለምሳሌ የካሬ ዋጋ የካሬ አይነቶቹ 121 ካሬ አለ፣ 139 ካሬ አለ፣ እንደዚሁም ደግሞ ሰፋ ያለ 150 ካሬ አለ። ስለዚህ ምንድነው እዚህ ውስጥ ባለ ሁለት መኝታ ብለን የሰራ ነው ራሱን የቻለ ትራዲሽናል ሽና አለው። ዘመናዊ ቴክኖሎጂ ኪችን አለው። ሁለት መታጠቢያ ያለው ነው። ሁለት መኝታ ያለው ነው። እንደዚሁም በሳሎን ቤቱ መካከል በሳሎን ቤቱ በኩል ባልከኒ ያለው እንደዚሁም ስቶር እና ላውንደሪ መሆን የሚችል ካስፈለጋችሁም ደግሞ የሰራት የመ ክፍል ማድረግ የሚችሉበት ዘመናዊ ባለ መኝታ አፓርትመንት ያለው ሲሆን ባለሶስት መኝታ ቤቶቻችን እንደመሳሳያችሁ ለምሳሌ እንደኔ በእኔ ምርጫ መሰረት ባለ ሶስት መኝታ ቤታችን 186 ካሬ ነው። በጣም ሰፊ የሆነ ባለ ሶስት መኝታ ነው። እዚህ ጋር እንደምታዩት መግቢያው በዚህ ጋር ነው የሚሆነው። በሊቪንግ ወይም በሳሎን በኩል በጣም ሰፋ ያለ ባልከኒ አለው። ትራዲሽናል ክሎዝድ ኪችን አለው፣ እዚህ ጋር ቢፈልጉም ኦፕን ኪችን አለው። ራሱን የቻለ ስቶር ወይም ላውንደሪ መሆን የሚችል እዚች አካባቢ ላውንደሪ ላውንደሪያችሁ ትሆናለች። እዚች አካባቢ ደግሞ ስቶር ይኖራል። ሶስት ቤትሞች አሉ። እንደዚሁም ደግሞ ሁለት መታጠቢያ ያለው ሲሆን በአንደኛው ቤድሩም በኩል ደግሞ ባልኮኒ ይኖረዋል ማለት ነው። ስለዚህ ይሄ ቤት በጣም ዘመናዊ፣ ቤድሩሞቹ ሰፋፊ፣ እንደዚሁ ክሎዝ ኪችን፣ ኦፕን ኪችን አማራጮችን ያካተተ ሲሆን ምንድን ነው ቪዋቸውም እንደነገርኳቸው መካከል ላይ ነው። ስለዚህ ወደ አፍሪካ ህብረት፣ ወደ ስቴዲየም፣ ወደ ሜክሲኮ፣ ወደ ቦሌ፣ ወደ መስቀል ፍላወር፣ ሁሉም የምትወዷቸው አይነት ቪው ያላቸው ቤቶች ናቸው ማለት ነው እንግዲህ ያው ስለ ግንባታ ጥራት እና እምነት ማወሪች አለው። ሪያሊቲ ሪል እስቴት አሁን በዚህ በፍሎር ፕላን ያሳየኋቸውን ቤቶች በትክክል ለእናንተ ባለው ጊዜ በሁለት አመት ጊዜው የምናስረክብ ሲሆን ቅድሚያ የሚከፈለው እንግዲህ አስር ፐርሰንቱ ነው። ቀሪው ደግሞ እናንተ በምትመርጡት ለምሳሌ በግንባታ ሂደት ሊሆን ይችላል የምትከፍሉት ወይም ደግሞ በ ታይም ቤዝድ በየ በየ በሚቀመጥላችሁ ወራቶች ሊሆን ይችላል። ሰባት ዙር አለው አጠቃላይ ክፍያው። መጀመሪያ አስር ፐርሰንት ከዛ ቀጣይ አስራ አምስት ፐርሰንቶች የሚከፈሉ ሲሆን የካሬ ዋጋችን አሁን ላይ ቅናሽ ላይን ያለ ነው። በካሬ ከ110,000 ብር ጀምሮ እየሸጥን እንገኛለን። ሙሉ ለምትከፍሉ ደንበኞቻችን ደግሞ 30% ጀምሮ ለምትከፍሉ ከ2% እስከ 20% ዲስካውንት አድርገናል። ይሄ ማለት 30% 40% 50% የምትከፍሉ ደንበኞቻችን እንደዛው ቅናሾቻችን እየጨመሩ 2% 3% 4% እያሉ እስከ 20% ድረስ ቅናሾችን አዘጋጅተንላቸዋል ማለት ነው። ያለን ይሄ ነው። ለበለጠ መረጃ ደግሞ ታች በሚያስጠምጥላችሁ ስልክ ደውላችሁ ሳይትም መጎብኘት ትችላላችሁ። ሄዶ ኦፊሳችንም እንደዚሁ እዚሁ ቦሌ ይገኛል ማለት ነው። ደውላችሁ እንግዲህ የህልማችሁን ቤት ከታመነ ከሪያሊቲ ሪል እስቴት ስማችን እውነት ነው ስራችንም የእውነት ነው ብለው እየተንቀሳቀሰ ካለ ጥሩ ድርጅት ጋራ ያሳፍላለሁ አልጠቅናለ